የሃይማኖት አባትም ለሮም ወታደሮች እንዲህ አላቸው፣ እውነትም አላሁ ተዓላ የራሱን የመጨረሻ ነቢይ ልኮ ከሆነ እሱ ራሱን የሚጠብቀው፣ ማንም ሰው ኃይልና ጉልበት ሊኖረው አይችልም እሱን የሚገልበት። ስለዚህ እናንተም ወደ ሮም ብትመለሱ ይሻላል ሲላቸው፣ እነሱም ሰምተው ተመለሱ ወታደሮች። ቀኑ በዚህ ሁኔታ ካለፈ በኋላ ማታ ላይ ግን አቡ ጣሊብን የሃይማኖቱ አባት አስጠሩትና፣ አንተ የቅፍለቱ መሪ አያህደል፣ የእኔ ጥርጣሬ እውነት ሆነ ይሁዳዎችና ነሳራዎች የው የመጨረሻ ነቢይ ጠላት ሆነው ተገኝተዋል። ስለዚህ እነሱ የመጨረሻውን ነቢይ ካገኙ ሊገሉት ይችላሉ። ስለዚህ አንተም የወንድምህን ልጅ ይዘ ወደ ሌላ አገር ባት ሄድ ይሻላል ብሎ አላቸው። በሚቀጥለው ቀንም አቡጣሊብ ጣሊብ ወደ ሌሎች አገሮች መሄድ ትቶ ወደ አገሩ ለመመለስ ወሰነ። ትንሽ ጉዞም እንዳደረጉ አንድ ፈረስን አዩ። አጠገቡ ግን ምንም አይነት ሰው አልነበረም። አንድ የሆነ ሰው ሊሞት እያጣጣረ መንገድ ላይ ተኝቷል። እውነታውም ደግሞ የመጨረሻውን ነቢይ ሊገሉ ከመጡት ውስጥ የነበረ አንድ ይሁዳዊ ነበር። ዛሬ ግን ይኸው ነቢያችን ሰለላሁ አለይሂ ወሰለም በእጃቸው ውኃ ጠጥተው ነፍሱ እንድትመለስ አደረጉና አንድ ላይ የሚዘው ጉዟቸውን ቀጠሉ። ከነሱ ጋር ረጅም ጉዞን ተውዘው ባህር ዳርቻ ላይ ደረሱ። አሳ አጥማጅ ሰፈሮች ያሉበት አካባቢ ጥቂትንም እረፍት ለማድረግ አሰቡ። ነገር ግን አሳ አጥማጆቹ ጣዖት አምላኪያን ነበሩ። ሙሉ በሙሉ ጥመት ውስጥም ነበሩ። አቡ ጣሊባ እንዲሆነ ቦታ ላይ ሲደርሱ እናም ሲመለከቱ ተሰብስበው ጣዖታትን እያመለኩ ነበር። አንዱንም ሰው ጠርተው ጠየቁት። ለምንድን ነው በጣዖት ምታመልኩ አሉት። እያም ሰው እንዲህ በማለት መልስ ሰጣቸው። መረባችን ላይም ሆነ ወጥመዳችን ላይ ምንም አይነት አሳ እንይዛ አልቻልንም ለረጅም ቀናቶች። ስለዚህ የሐይቁን ጌታ ልናስደስት ብለን ጸሎት እያደረግን ነው ብሎ አላቸው። በዚህ በኩል ደግሞ ረሱላችን ሰለላሁ ዐለይሂ ወሰለም ከአንድ ትልቅ ሐውልት ፊት ለፊት አንድ እናትና ሕፃን ልጇ በሰንሰለት ታስረ አዩ። አላማቸውም እናትና ልጅን መስዋዕት ለማድረግ ነበረ አሳ አጥማጆችም እምነታቸው እንዲህ ካደረግን ወጥመዶቻችንና መረቦቻችን በአሳ ይሞላሉ የሃይቁ ጌታ ይደሰታል ነበር ብለው የሚያምኑት ረሱላችንም ሰለላሁ ዐለይሂ ወሰለም ጠጋሉና በእጃቸው የታሰሩትን እናትና ልጅ ፈቱና ለቀቋቸው በዛኑ ሰዓት አንድ አሳ አጥማጅ መጣና እየጮኸ እኛ መስዋዕት ልናደርግ ያዘጋጀናቸውን እናትና ልጅ ያስርናቸውን አንድ ህፃን ልጅ ፈታቸው ብሎ አለ ይህንን ሰሙና፣ ሁላቸውም እየሮጡ ወደ ረሱላችን ሰለላሁ ዓለይሂ ወሰለም መምጣት ጀመሩ። አቡ ጣሊብም ፊት ለፊት ሆኖ ተጋፈጡ። እነሱንም መከላከል ሲጀምሩ፣ በዛኑ ሰዓት ያ ትልቁ ሐውልት ተሰባበረና ሐይቁ ውስጥ ወደቀ። እየተሰባበረም ተበታተነ። በዛኑ ሰዓት ከፍተኛ ማዕበል ተነሳ። በማዕበሉ የተነሳም በጣም ብዙ አሳዎች ወደ ዳር መውጣት ጀመሩ። ይህንን ሁኔታ የተዋ አሳ አጥማጆችና የአካባቢው ነዋሪዎች አሳዎችን መያዝ ጀመሩ። እናም በደስታ መፈንጠዝም ጀመሩ። አጎት አቡ ጣሊብም ደንግጠው ወደ ረሱላችን ሰለ ላሁ ዓለይሂ ወሰለም ሲመለከቱ ረሱላችን ሰለ ላሁ ዓለይሂ ወሰለም ለካስ በዛኑ ሰዓት ለአላሁ ተዓላ ዱዓ እያደረጉ ነበር ባህር ዳርቻ ላይ ቆመው። በዚህም የተነሳ አላሁ ተዓላ ዱዓቸውን መቅቡል አድርጎ አሳን ወፈቃቸው። ከዛም በኋላ ቅፍለቶ ወደ መካ ጉዞውን ቀጠለ። መካም ከደረሱ በኋላ ረሱላችን ሰለላሁ ዓለይሂ ወሰለም የአጎታቸውን አቡ ጣሊብ ፍየልና በጎችን ማገድ ጀመሩ። አንድ ቀንም ፍየሎችን አብልተው ተመልሰው ሲመጡ አንድ ገበያ ላይ ወጣት ሴት ባሪያዎች ሲሸጡና ወጣት ወንድ ባሪያዎች ሲሰቃዩ ተመለከቱ። ወንዶችን በጋለ ብረት እያሰቃዩ፣ ሴቶችን ደግሞ በከፍተኛ ዋጋ ይሸጧቸዋል። ይቀጥላል።